ብዙዎች በቲክቶክ መንደር አለፍ ገደም ካሉ እማማዝናሽ የሚለውን ስም ያውቁታል። በብዙዎች ልብ ውስጥም ያለው አረኡኡ የመንግሥት ያለ የሚለው አባባላቸው ነው። እማማዝናሽ ሲነዳቸው ድረስ የሚሉት ፍትሄ የጎደለ ሲመስላቸው ድምፃቸውን ከፍ አድርገው የሚጠሩት አሌታ የሆነ መንግሥት አላቸው። የመንግሥት ያለ ብለው ይጠሩታል። መንግስት ቤት ሰርቶ ነው ያስቀመጠኝ ይላሉ ለመጣው ለሄደው ጎብኚ ሁሉ። ወታደር መጥቶ ጎትቶ ያወጣልኛል አሁን ይላሉ የሚያበሳጫቸው ሰው ድንገት ቢገጥማቸው የበርካቶችን ቀልብ የሳበው በዛሬ ዕለት ይህ ጉዳይ ሆኗል። በየወሩ ጡረታ ሊቀበሉ ሲሄዱ መንግስት ለጡረታ ከሰጠኝ ብር ሁለት መቶ ብሩን አንተ አይደለ የወሰድክቤ ብለው የሚወቅሱት አንድ ሰው ነው። በዊልቸር እየገፋ ይዟቸው የሚሄደውን መክዶኒያ እያካሄደ ለሚገኘውም የገቢ ማሰባሰቢያ ከሚበሉት ላይ ቀንሰው መቶ ሺህ ብር ድጋፍ አድርገዋል። እማማዝናሽ የሚልም የበጎ አድራጎት ድርጅት አላቸው። እሳቸው መኖሯቸው ነው ቢሉ መልካምነት ብቻ መልሱ ነው። ሕልም እየፈቱ ትንሽ ብር ያገኛሉ። ነገር ግን አገልግሎታቸው መቶ ብርን ተሻግሯል። የ50 ብር ጉዳይ የላቸውም። እናንተ ድፍረት ኖሯችሁ ከሄዳችሁ ደግሞ ጊጣችሁን ጥረጉበት ትባላላችሁ። እማማዝናሽ የሚያበላቸው የሚያጠጣቸው የሚያለብሳቸው የሚኩላቸው የሚያዝናናቸው የሚያስቆርባቸው ቤት አድርሶ የእርጅና ዕድሜያቸውን ደከመኝ ሰለቸኝ ሳይል ቀን ከሌት የሚያገለግላቸው በውሸት መንግሥት ጥሮታ መድቡውልታል ብሎ ከራሱ የሚከፍላቸው ከሥቃይ ሕይወት አውጥቶ አንቀባሮ የሚያኖራቸው የአእምሮ ጉዳታቸውን ፈውሶ በዕድሜ ማምሻ የደስተኛ ሕይወት ባለቤት ያደረጋቸው ከጎናቸው የማይለይ የብቻ መንግሥት አላቸው እማማ ዝናሽ። ይህ ሰውም ዘካርያስ ኪሮስ ነው። አንዳንድ ሰዎች አሉ ለምስኪኖች መንግሥት ይሆኑ። በፌስቡክ ላይ በተለያዩ መጣጥፎቹ የሚታወቀው ያሬድ ሹመቴ ያጋራው ጽሑፍ ብዙዎችን ቀልብ ሌላኛው ዛሬ ማህበራዊ ሚዲያውን ያጨናነቀው ድምፃዊ ቬሮኒካ ዳነ በሞዴል ቀነኒ አዱኛ ሞት ላይ የራሷን አስተያየት መስጠቷ ነው። በአንድ ተሰበር የገለጸችው ቬሮኒካ የሆነ ሰው ባውቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ በማለት በሐሳቧን በጥያቄ ትጀምራለች። ምነው ቀነኒን ባውኳን ኖሮ ብላም ትጨነቃለች። ቬሮኒካ ክለብ በምሠራበት ወቅት በኮንሰርት ላይ እንደተገናኙ በመናገር ክለብ በምሠራበትና ለኮንሰርት ሁለ ጊዜ አግኝቻ ታውቃለሁ ትላለች። ባክስቴጅ ስለነበርን በኖርማል ሰላምታ የሆነ ነገር ሰላም ከተባባልም በኋላ ከመቀመጫ የተነስቼ አቀፍኳት። እናም በጣም እንደምታምር ነግሪያት ወደ ስቴጅ ሄድኩኝ። የዛለት ምን አለ ባወራት ብላም ትቆጫለች። ይህ ጥያቄ ሰሞኑን የሚለቀቁ ፎቶዎችን ባየ ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም ግን በቀነኒ ምክንያት እየታመምን ነው በጣም ስትል ሀሳቧን አስፍራለች። ከቀነኒ ሞት ጋር ተያይዞ እየወጡ ካሉ መረጃዎች መካከል ደግሞ ከቀነኒ ሞት ጋር ተያይዞ በጥርጣሬ የታሰረው ድምፃዊ አንዱ አለም ጎሳ ለፍርድ ቤት በጠበቃው በኩል ለበዓል የተለያዩ ኮንሰርቶች ስላሉብኝ ፍርድ ቤቱ ይህን ታሳቢ አድርጎ የዋስ መብት ይፍቀድልኝ ማለቱ ተሰምቷል። ይህንን ያዩና ያወቁ ኢትዮጵያውያን ደግሞ ፍርድ ቤቱ ይሁንታውን ሰጥቶ የዋስ መብቱ ቢከበርለት እንኳን መድረክ ላይ እንዴት ወጥቶ ማይክ ይዞ ይዘፍናል? ከየትስ ድፍረቱን ሊያመጣው ነው? ሲሉም በአግራሞት እየታዘቡ ነው። የልጆቻቸው ሞት ነገሮችን ሁሉ የገለባበጥባቸው የቀነኒ አባትና እናት ደግሞ ፍትህ ወዴ ታለች ይላሉ። የኢትዮጵያ ሕዝቦች ሁሉ የልጄን ደም ሮጣ ያልጠገበች ልጃችንን ደም ፍትህ እንዲያገኙ አድርጉልን ሲሉም ይማጸናሉ። ሶስተኛው፣ ዛሬ ማህበራዊ ሚዲያውን ያጨናነቀውና እየተዘገበ የሚገኘው ደግሞ እባክህ ወንድሜ አታድርገው፣ ልጆች አሉኝ የሚለው የልመና ድምፅ ከወደ ደቡብ አፍሪካ መሰማቱ ነው። ነገሩ እንዲህ ነው። በካፍ ቻምፒዮንስ ሊግ የሩብ ፍጻሜ መርሃ ግብር የኢትዮጵያው አወከር ናስር የቀድሞ ክለብ ማማሉዲ ሰንዳውስ ከኤስፕራስን ጋር ማክሰኞ ዕለት ተጫውቶ ማማሉዲ አንድ ለዜሮ በሆነ ውጤት ያሸንፋል። ከዛም የቱኒዚያ ክለብ ደጋፊዎች ጸብ ይጀምራሉ። ነገሮች ሁሉ ይደበላለቃሉ። በዚህ መሃል የተገኘው አንድ ሰው ግን አድናቆት እየተሰጠው ይገኛል። ሲቦን ሲኦ ሜሴንጎ የተሰኘው የሰንዳውስ ደጋፊ ራሱን ለጥቃት አጋልጦ እየተቃራ ደጋፊን ሕይወት ሲታደግም ታይቷል። የኤስፔሪያንሱ ደጋፊ ራሱን ለማዳን እየሸሸ መንጠልጠያ ላይ እንደምታዩ ተንጠልጥሎ እነሱን ለማትረፍ ይጣጣራል። ይህን ከሩቅ የተመለከተው ሰው እሱን ለማዳን ደርሶ ሲይዘው የባሰ የሚጥለው ስለመሰለው በስጋት የነገረውንና የሆነውን ሁሉ ከረብሻው በኋላ እንዲህ ሲል ተናግሯል። እባክህ ወንድሜ፣ ሶስት ልጆች አሉኝ፣ አታድርገዋለኝ በፍጹም አትጨነቅ፣ አታስብ፣ እኔ ቻልኩት። ልረዳ ነው የመጣሁት በደንብ እጄን ያዘኝ አልኩትም፣ ተሳካልኝም። ከዛም አቅፎኝ ማልቀስ ጀመረ ይላል ሲቦን ሲኦ። ይሄንን ሲያደርግ የሚወረወሩ ቁሳቁሶች እንዲሁም ዝናብም እየዘነበ ነበረ። ሁኔታው ግን ለቤተሰቦቼ ብቻ ነበር ያጋራሁት የሚለው ሲቦን ሲኦ ከእንቅልፌ ስነቃ ቪዲዮና ምስሉን በየገጹ ተለቁ፣ ማኅበራዊ ሚዲያውን አጨናንቁት፣ አየሁት ይላል። መልካምነት ክፍዩ አይዘገይም።